ሰላም እንዴ ናችሁ! ዛሬ የ2017 ዓ.ም የመጀመሪያ ቲክቶክ ቪዲዮ ተሰብስቦ አልቋል ማለት ነው። ሪያክት እናደርግባቸዋለን። አንድ ቪዲዮ ሲያስቃችሁ ላይክ የምትሏን በተን መጫ እንዳረሱ ማለት ነው። ወደ ቪዲዮ። ባለቤትህን ለማግባት ቤተሰቧ ጋር ተላካቸው ሽማግሌዎች እሷ የምታስታውሳቸውን ሁለት ሽማግሌዎች ስማቸውን ጥቀስ ነበረ። ሁለተኛው ጥያቄ። አረ የሉም። የባይብል ስታዲ ያስጠኛቸው ናቸው ሞተዋል። ሚስቱ የሌለ ኮሚክ ናት። አረጀ ገፍፌ በልታል። እሺ በጉ ለማንኛውም ታርዷል። አንተ መክፈፍ ብቻ ነው። አይ ነፍሴ ወጣ። ነገር ዘንድሮ ግን የምር በጋራጅ አለ ሲጀመር፣ በየሰፈሩ ነፍሱ ሳይወጣ ገፍፌ ያስረክባል። ምን ማለት ነፍሴ ካገፈፍኩት በኋላ ባዶ ርቃኑን፣ ስፔሻሊስት የሆነ ገፋፊ ነው ነው። ሙያ በኩራት ስማኝ ታይ ሰፈር በሬ፣ አንድ በሬ አለ። በሬ አልችልም፣ ማለት ባለ አንድ ብልት ፍየል። አስባችሁታል? ስጋ ልበሉ ጓጉታችሁ፣ እንደዚህ አይነት በጋራጅ መጥቶ ልባችሁን ሲያደርቃችሁ ልጅ ጠብቅ ስትባል ይላልህ ይሄ በጣም ጭንቅላት የሚጠይቅ ስራ ነው።

አመት በዓል ሁሌ ሲነሳ ወይም ሲደርስ የበሬዎቻችን ሩጫ መንገድ ላይ ያመለጡ የፈረጠጡ በሬዎች ሩጫ ነው የሚመጣብን። እና ኤቭሪ ታይም አመት በዓል ሲደርስ በበሬ አንድ ሰው ይጠለዛል። ግድ ነው። ና እኔ ጀለስ እግዚአብሔርን አሳዘነኝ። ቀኑ አይደለም በቃ ቀን አይደለም። የሆያውየው ሲገርመን ደግሞ አበባዮሽ ብለው ወንዶችዬም ብቅ ብቅ እያሉ ነው። ከዛ መሀል ደግሞ አበባዮሽ የምትሏን ወደ ሞብለን ብለው አዲስ ዜማ ይዘውላት መቷል ማለት ነው፣ እንስማቸው እስኪ። ሌላ ግጥም የለውም፣ በቃ ሙሽራው እና ሙሽሪት አረፍሬንድ ምንሆኑ ነው እጁኒት እንደዚህ ብሎ በቃ ተሳቋል። አራባቲ ምን ነው ምንድነው እንደዚህ ያስደነገጠው? እሷ ኢንጆ እያደረገች ነው፣ እሱ ግን በቃ የለም በሀሳብ በዛ ላይ የጁ ሙቭመንት ምናምን ፕሮቶኮል ግን የሚባል ነገር የለም። ለነገሩ ሁሉም ሰርግ ላይ ይኖራል ማለት ከባድ ነው። ግን ቢኖር ቢያንስ ይሄንንም ነገር ገባሽ፣ በጆሮ ሄዶ ሹክ ነገር ቢለው አሪፍ ነው። ካሜራ ላይ አሁን እንዲህ ተጨንቆ ምናምን በግድ የተጋቡ ነው የሚመስሉት እንዳይባል ሀሳብ ላይ ነው እሱ። ተጨንቋል። ግን በገዛ ሰርጋችሁ ላይ የዚህን ያክል መፍሰዝ ማለት በቃ ከስራችኋል። የምር ከደገሳቸው አይቀርም በደንብ ነው ፈታ ማለት ሸምሱ ይላል ሲጀመር አሁን እኮ ሸምሶዎች ምናምን ትተዋል እኮ ዱቤ መስጠት። እስኪ ያለምንም ንጭንጭ ዱብ ዱቤ የሚሰጣችሁን ባለሱቅ ኮሜንት ላይ ቁጭ አድርጉልኝ ስሙን። ፋዘር ምን ለ አደርኩ ነው ደግሞ? ተው በለው እንዴ። ምንድን ነው እረ እዛ አካባቢ ላይ ያለ ሰው ራሱ እና አለ ተው ቢላቸው ስልካቸው ምናምን አዘጋጅተው ምናምን ይጠብቋቸዋል። ፋዘርም ደግሞ ምንድነው እንደዚህ ለማድረግ ያነሳሰው እሱን እሱ ነገር ብናቅ ደስ ይለን ነበረ። የአስራሁለተኛ ክፍል ፈተና የወደቁ ተማሪዎች ያሉበት ሁኔታ ይላል፣ እስኪ እንየው። ፈረደባቸው ደግሞ። አዲስ አመትን ጠብቆ ምናምን መውጣቱ ከባድ ነው የበዓል ዕለት ምናምን። ደደቢት ወረዳ ብሏል። ማዘር እንግዲህ የነጆን ዳንኤል የፍርድ ቤት ቀጠሮ ደርሶ ነበረ። በዛ ጉዳይ ሙሴ የሰጠው ምላሽ አለ፣ እስኪ እንስማው። የምታውቁት ዛሬ መስከረም ሶስት የነ ጆን ዳንኤል የክስ ጉዳይ ቀጠሮ ነበረው እናም ዛሬ ላይ በዋለው የፍርድ ቤት ውሎ መሰረት አቃቤ ህግ በነጆን ጆን ዳንኤል ላይ ክስ ከፍቷል ነገር ግን የከፈተው ክስ ከዚህ በፊት በተጠረጠሩበት ና ምርመራ ሲደረግበት በነበረው በሽብርተኝነት አይደለም እናም የፍትህ ሚኒስቴር አቃቤ ህግ ዮሐንስ ዳንኤልን ጨምሮ በስድስት ግለሰቦች ላይ ሶስት ክሶችን መስርቷል እናም እነዚህ ሶስት ክሶች አውሮፕላንን አላግባብ በመያዝ በማህበራዊ ሚዲያ አማካኝነት በቀጥታ በማስተላለፍ መልካም ስም የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት በማሰራጨት ና የመንግስት ሰራተኛ ኦፊሻላዊ የስራ ግዴታውን እንዳይፈጽም መቃወምና አለመታዘዝ የሚሉ በሁለቱ ወንጀሎች ሁሉም ሲከሰሱ፣ ነገር ግን የመዝገቡ መጠሪያ የሆነው ጆን ዳንኤል ወይም ደግሞ ዮሐንስ ዳንኤል በሶስቱም ተከሷል። የምር በጣም ነው ነገሩ የከበደባቸው። እንግዲህ ምንም ማድረግ አይቻልም። ፈጣሪ ያቅልልላቸው ነው የሚባለው። ያዘው እንዴ? ምን ሆነ ነው? እነሱ ሲጀመር ቁጭ ብለው አይሄዱም እንዴ? እየተንፏቀቀ እኮ ቢሄድ ይሻለዋል። ሁለቱም አልገቡም እንዴ? ድረስልኝ፣ ድረስልኝ፣ ረባካችሁ ዝም አትበሉ፣ ምታሳዝን እናት አስለቀሷት ይላል። እስኪ እኔ ምን አይነት ልጆች ናቸው ሁለቱን

ይሄ እኔ የልጆቹ ችግር ነው ብዬ አላስብም። እንደኔ ላይክ ልጅ ዝም ብሎ ይመታ ምናምን ከሚሉት ውስጥ ሳይሆን፣ አንዳንዴ ግን መስመር ሲያልፍ ቅጣት ግድ ነው ከሚሉት ውስጥ እኔ ነኝ። እኛ ሁላችንም ያው እንግዲህ ሰው በተለይ ኢትዮጵያ ውስጥ አብዛኛው አብዛኛው ልጅ ተመትቶ ነው ያደገው። አላቅም እንዴት እንደዚህ ሊሆን እንደቻለ። ይህን ያህል እስኪያማርሯት ድረስ መጠበቅ ያለባቸው አይመስለኝም። ቤተሰብ ትንሽ ቁንጥጫ ወይ ኩርኩም ያስፈልጋል ባይ ነኝ። አስራ ሁለት ናቸው። እነዚህ ሁለት አይደሉም። በግድ ነው እንደ ሁሉም ነገር የሚሆነው ማሚ። የድግግሞሹ ህይወት ያሰለቻትና የልጆቿን ባህሪ መቋቋም አቅቷ ታልቅሳለች። አረ ይሄ ይሄ ይሄ ምንም ሴንስ አይሰጥም። ይሄ ይሄ የሚያስተካክለው ሁላችንም እናውቀዋለን። በተለይ ኢትዮጵያ ውስጥ እንዴት ልጅ እንደሚስተካከል በፊት የነበሩት እናቶች ከተጠየቁ አይ ቲንክ መልሱ እነሱ ጋር አለ፣ ወይ ደግሞ ተቀጥቶ ያደገው ልጅ ጋር መልሱ እሱ ጋር አለ ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በቀጣይ ባሪፋሪ ቪዲዮዎች እስክንመጣ ድረስ ይህን ቪዲዮ ላይክ አድርጉ። እንደነገርኳችሁ ነው። ጊቫዌውን የፈለጋችሁት አልመሰለኝም። በጣም ጠቃሚ ነገር ነው ብያለሁ። ግን ይህን ቪዲዮ ላይክ አድርጉ። የተመቻችሁን ሀሳብ አስተያየት፣ ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ ቫይራል መውጣት ሲጀምር ጊቫዌው እና እንዴት አርጋችሁ ለጊቫዌው መሳተፍ እንዳለባችሁ ነግራችኋለሁ። የእናንተን ነገር እያየን ደግሞ ጊቫዌውን ሁለትም ሶስትም ልናረገው እንችላለን ማለት ነው ሰው የዛሬው ቪዲዮችን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩ።